ኦርቶዶክሳውያን ጴንጤዎች ላይ ቁጣቸውን አሰምተዋል። የራሷ የሆነ ይዞታዋን ከልክሎ ለፕሮቴስታንቶች መፈቀዱ እውነት ለመናገር ያስተዛዝባል። ዶክተር አብይ ለህዝቡ የገባውን ቃል በንግግር ሳይሆን በተግባር አሳየን አንዱን ልጅ ሌላውን የእንጀራ ልጅ አድርገ ማየቴን አቁም ሲሉም በቁጭት ቀጥታ ተናግረዋል። ቅድስት ቤተ ክርስቲያንን ወክሎ ሲናገር እንዲህ ይላል። ወንድማችን በቀደምለት መንገድ ላይ አንዲት ወጣት ሴት ይህንን ከላይ የምትመለከቱት በራሪ የማስታወቂያ ወረቀት ሰጠችኝ። ፕሮግራሙ ደግሞ የሚካሄደው በመስቀል አደባባይ ነው። እናም እንደ ተዋህዶ አማኝነቴ አንድ ነገር መናገር ፈለግኩኝ። መስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋህዶ ታሪካዊ ይዞታ ነው። ካለፉት ጥቂት ዓመታት በፊት መስቀልን ጨምሮ የተለያዩ ሃይማኖታዊ ስርዓቶች የሚከበርበትና የሚከናወንበት ቦታ ነበረም። ከ2016 ዓ ም ጀምሮ ግን የአእላፋት ዝማሬንም ሆነ ከመስቀል ውጭ ያሉ ሃይማኖታዊ ስርዓቶች ምክንያቱ ባልታወቀ እውነታ መከልከሉ የአደባባይ ሀቅ ነው።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 ኢትዮጵያ ኢትዮጵያ ተብላ እንድትጠራ እርሶቿን ሰብስባ የያዘችና በሌሎች ጉዳዮች የራሷን አሻራ ያሰረፈች ቅድስት ቤተክርስቲያን ሆና ሳለም ከኋላ የመጣ አይናውጣ እንዲሉ ይህንን ሁሉ ውለታ የዋለች ቅድስት ቤተክርስቲያን የራሷ የሆነውን ይዞታዋን ከልክለው ለፕሮቴስታንት ሃይማኖት መፍቀዱ እውነት ለመናገር ያስተዛዝባል። ስለዚህም ስልጣን ላይ ያላችሁ አካላት ለምትመሩት ሕዝብ የገባችሁን ቃል በወሬ ሳይሆን በተግባር አሳዩ። አንዱን ልጅ ሌላውን የእንጀራ ልጅ አድርጎ ከሚያሳይ መንፈስ እንድትወጡ እንጠይቃለን ይላል የቅድስት ቤተ ክርስቲያን ወጣት። በቀደምለት መንገድ ላይ አንዲት ወጣት ሴት ይህንን በራሪ ወረቀት ማስታወቂያ ሰጠችኝ። ፕሮግራሙ ደግሞ የሚካሄደው መስቀል አደባባይ ነው። እናም እንደ ተዋሕዶ አማኝነቴ የሆነ ነገር ማለት ፈለግኩኝ። መስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪካዊ ይዞታ ነው። ካለፉት ጥቂት ዓመታት በፊትም መስቀልን ጨምሮ ትልቅ ሃይማኖታዊ ስርዓቶች የሚካሄዱበትን ቦታ ነበረ። ፖሊስ 16 ዓመተ ምህረት ጀምሮ ግን ያላፋት ዝማሬንም ሆነ ከመስቀል ውጪ ያሉ ሃይማኖታዊ ስርዓቶች እንዳይከበሩ ምክንያቱ ባልታወቀ ሁኔታ መከልከሉ የአደባባይ ሀቅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአራተኛው ክፍለ ዘመን ጀምሮ ብራና ዳምጣ ቀለም በጥበጣ ፊደል ቀርጻ ለዘመናዊ ትምህርት መሰረት የጣለች የሀገርን ሰላም ለማስጠበቅ ታቦት ይዛ የተዋጋች፣ ለሀገር ሰላም ዘውትር የምትጸልይ ኢትዮጵያ ኢትዮጵያ ተብላ እንድትጠራ ቅርሶቿን ሰብስባ የያዘች እና በሌሎች ጉዳዮች የራሷን አሸራ ያሳረፈች ቅዱስ ቤተክርስቲያን ሆና ሳለ ከኋላ የመጣይና አውጣ እንዲሉ ይህንን ሁሉ ውለታ የዋለችን ቅዱስ ቤተክርስቲያን የራሷ የሆነ ይዞታዋን ከልክለው ለፕሮቴስታንቶች መፈቀዱ እውነት ለመናገር ያስተዛዝባል። ስለዚህም ስልጣን ላይ ያላቸው አካላት ለምትመሩት ህዝብ የገባችሁትን ቃል ኪዳን በወሬ ሳይሆን በተግባር አድርጋችሁ አንዱን ልጅ አንዱን እንጀራ ልጅ ከሚል መንፈስ እንድትወጡ እየጠየቅኩኝ ኢትዮጵያ ግን አንቺንና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተንሳያችሁን እንዳያርቅብኝ ጸሎቴ ነው። የቤተክርስቲያን አምላክ በደም የዋጃሃትን ሐዋርያዊት ኩላዊትና ጥንታዊት ቤተክርስቲያን አንተ ጠብቃት። መብርሃን የአስራት ሀገርሽን ኢትዮጵያንና ቅድስት ሃይማኖታችንን አንቺ በርቸርነትሽ በማለጅነትሽ ጠብቂልን። የዛሬው መረጃችን አሁንም የሚወስደን ቅድስት ቤተክርስቲያንና የጴንጤዎን ማህበረሰብ ጉዳይ ወደሚመለከት ይሆናል። አንድ የኦርቶዶክስ ተዋህዶ ቤተክርስቲያን ጎልማሳ የፕሮቴስታንት ሃይማኖት ተከታዮችን እንዲህ ሲል ይናገራል። ቃላቶቹ ጠንከራ ያሉት ስለሆኑ ከራስ አንደበት ይደመጥ። ይህንን ወጣት ለመክሰስ የፕሮቴስታንት ሃይማኖት ተከታይ የሆነ አንድ የህግ ባለሙያ ጉዳዩን ወደ ህግ እንደሚወስድ ይናገራል። ከዚህ ቀጥሎ የቅድስት ቤተክርስቲያና ወጣት ንግግርና የፕሮቴስታንት ወንድም ህግ ባለሙያ ምላሽ እናስመለክታችኋለን። ወደ ቪዲዮ። ሁሉም ጴንጤ በኮሜንት ሁሉም ጴንጤ ነኝ ፕሮቴስታንት ነኝ ብለህ ጻፍ። ጴንጤ ዘ አር ፓራሳይት ተላትር ፓራሳይት ናቸው። ጴንጤ ከመሆን ድንጋይ መሆን ይሻላል። አንዶም ድንጋይ ከጊዜ ብዛት በውሃ ረስርሶ ወደ አፈርነት ትቀየራል። አፈር ይሆናል ያለማል። እነዚህ ለምንም የማይሆኑ በእግዚአብሔር መዶሻ በኢየሱስ የቃል መዶሻ የማይፈርሱ ለኢንጆይመንት ብቻ ነው የሚጠቀሙበት ግን እናንተ ለእሱ ለኢየሱስ ባህሪያ ናቸው። በጣም ተመቺ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጾም ላይ ናት፣ በስግደት በሱባኤ ረመዳን ከገባ በኋላ ደግሞ ሙስሊም ወገኖቻችን ይኸው የጾሙ በዱዓ በአርምሞ በእውነት በጣም ነው ሙዳቸ ብዙ ጓደኞች አሉ። ጴንጤ ግን በጣም ፎቢያ አለብኝ ማለት ይቻላል፣ ጴንጤ ማለት ነው። ከምንም የተነሳ አይደለም፣ ቆሻሻ ስለሆኑ ቆሻሻን፣ ፕላስቲክ ቆሻሻ ማለት ፕላስቲክ ሀይላንድ የማይበሰብስ አንድ ሺህ ዓመት አይበሰብስ ማፈርስ ተቀምጡ እንደዛ ናቸው። ጣውት ቤታችሁ ብታመርኩሽ ይሻላል። አብርሃም ሳቅ ጻርቃን አምልኳል እግዚአብሔርን ሳቅ እነዚህ እያወቁ የሚያጠፉ በቃ የሚያጠፉ ልበል በየ ዓለም ላይ ፓራሳይት ሆነ የተቀመጠ ብሎ ለእንቲ ፕሮቴስታንት ተቃሩ ጭምር ማለት ነው። ተቋሚ ናቸው እነሱ እግዚአብሔርን የሚቃወሙ በሃይማኖቶች መካከል ጥላቻን የሚዘራ ይህ ወጠጠ ወደ ህግ እንዲቀርብ ሁላችሁም ሼርና ኮፒ ሊንክ እንድታደርጉ አሁን የሚሰጠው አስተያየት ለእንዲህ አይነት ጋጠ ወጥ ለሆኑት ኦርቶዶክሶች እንጂ በጣም የማከብራችሁን የሃይማኖቱ ተከታዮቹን የማይመለከት ቪዲዮ መሆኑን እንድታውቁ እወዳለሁ። ነገር ግን ወንድሜን እስኪ አንድ ጥያቄ ልጠይቅ። ያው ጴንጤ ፓራሳይት ነው ብለሃል። ድንጋይ ነው። ድንጋይም አንዳንዴ ወንዝ ውስጥ ሆኖ በስብሶ አፈር ይሆናል። እነሱ አፈር ማይሆኑ የማይበሰብሱ ናቸው ብላል። ያንተ ፎብያም ናቸው ብላል። ልክ ነው። ኦርቶዶክስ ይጾማል፣ ሙስሊም ይጾማል፣ የማይጾሙ ብለ ብዙ ቃላቶች ተናግራል። ያንተ ጾም ግን እንደዚህ ተሳደብ ይልሃል። ለመመረጥ እርግጠኛ ነገ ጌታ ለስሙ ክራስ ራሃል እውነት ይህን ግልጽ የሚነግራችሁ እንዲህ አይነት የናንተን ሃይማኖትን የሚያረክሱ የተከበረችውን ኦርቶዶክስ ሃይማኖትን የማይመጡ ነው፣ የጾም ወቅትንም የማይመጡ ነው አይደለም ኦርቶዶክስ መሆኑን የሚገልጽ ማህተብ አስሮ መዞር ቀርቶ ኦርቶዶክስ ነኝ ብሎ ለማውራት ሁላ የሚያሳፍሩ አባላቶቻችሁን ለይዋቸው ይሄም አሁን ጾሟል ብሎ ስጋ በልቶ ጾም ሊፈታ ነው ያለው ከሌሎች ጿሚዎች ጋር ሐሹ ጴንጤ ሆንኩኝ ሐሹ በዚህ ልክ ለአንተ አይነቱ ራስ ምታት መሆናችን በራሱ አኮራኝ። እማናፍርበት ኢየሱስ ክርስቶስ በደሙ የዋጀን የዳንን ጴንጤዎች ነን። ምን ትሆን? ሁሉም ጴንጤ በኮመንት ሁሉም ጴንጤ ነኝ ፕሮቴስታንት ነኝ ብለህ ጻፍ። አንተ ግን በጣም እኔ ላንተ አልመልስልኝ ጌታ ኢየሱስ ክርስቶስ የጾሙ ጊዜ ክርስቶስ ይቀበላል ጾም የሞታን ያንተ ጾም በእንዲህ ሁኔታ ሲደብ ይላል፣ በእንዲህ ሁኔታ ሌላውን አንቋሽሽ ይላል። እግዚአብሔር ይቅር ይበልኝ። እኔ ጴንጤ ነኝ፣ እኔ ጴንጤ ነኝ በል። ሁልሽም ጴንጤ የሆነውን ሁሉ እኔ ጴንጤ ነኝ በል። ይሄ ምርጥ ምላሽ ይሆንልሃል። አቡ ጴንጤ ነኝ፣ በኢየሱስ ክርስቶስ ደሜ ዳንኩን ጴንጤ ነኝ።